ሰላም ሰላም፣ የኛ ተወዳጅ ና እንቁ ቤተሰቦች፣ እንዴት ናችሁልን? እኛ አለን ይመስገነው፣ በጣም ደህና ነን፣ አይደል? በጣም ደህና ነን። እኔ አውፍሮን ምናምን ወፍረን መጣ ነው። በጣም ቆየ፣ በቃ ከተገናኘናው ጌታም፣ በጣም ቆየ። አዎ፣ አንተ ጭራሽ ተው የለህ፣ እኔ ራሴ የለሁም፣ እኔ ብቻ ሳልሆን ሁላችንም ከዊናም ጋር ተጠፋፍተን ነበረ። አንቺ አንድ በሬ ተጥሎ ማን ይበላው? ግን አንተ አልመጣም ኮራ አልመጣም። ከዊና ጋር ችግር የለም። ያው እንግዲህ በክብር እንግዲህ መምጣት የነበረበት ምን ድን ነው የሚያስፈራው? ማለት ኛ እናስፈራለን? እንደዛ ብዬ አይደለም። ካንቺ ከዊና ጋር ቢሆን ደስ ይላል። አንድ ላይ መምጣት ትችሉ ነበረ አና ወሽ አንድ ላይ እኔም ያው እንግዲህ ቤተሰቦች ያው መምጣት ነበረበት። እሱም ብዩና ክብሬ እስከጠራው ድረስ እና ብቻ በጣም ደስ በሚል ሁኔታ በዓልም አልፏል። አሁን ያው እንግዲህ በዓልም ካለፈ ቆየ ምናምን ከዊና ጋር ባንገናኝም ያው እውነት ለመናገር በጣም ቆይን ከተገናኘን ምናምን፣ ደግሞ ማለት ነው ጌታን ሌላ ነበር ናፈቀኝ። ብቻ መሃል ላይ ደግሞ በቃ ማልጠብቀው ነገር ተፈጠረ። ማለት ያው ላንተም አልነገርኩህም። አንድ ላይ ማለት በቃ ቢናንም ካገኙት ቪዲዮም ከሰራው ስለቆየሁኝ ያው ነገ ደግሞ ቤተሰብ ቪዲዮ ምናምን ሲያይ ምንድን ነው ምናምን ማለቱ ስለማይቀር ዛሬ መናገር ስላለብኝ ነው ምንድን የተፈጠ የተፈጠረው ማ ታቀለለ በኋላ እኛ ጋር በጣም ብሶ መጥቶ ነበረ። ለመስቀል ደግሞ ታቀል- ሁሉም ነው ከያለበት የሚመጣው ምናምንና ያው ለፋዘር የሆነ ሰው የሆነ ጥያቄ ጠይቁት ነበር እኮ። ምን እንደሚጠይቅ ማለት በቃ ነገሩን ግልጽ አድርግልኝ። እኔ አሁን ምንም እንትን አለብኝ እኮ ልነግርህ ነው። እንዴት እንደምነግርህ ግራ ገብቶ እኮ ነው። እኮ ነገሪ ችግር የለም። ማለት ለፋዘር እንዴት ነው ይሄ ማለት ጓደኛ ምናምን ከድሮ የሚታወቁ ጓደኛ ነው አትልም? ድሮ ምናምን በቃ በጣም ብዙ ላይፍ ያላቸው ጓደኛው ነው እና ወይ ከዊና ጋር ልንገርህ አንድ ላይ እና መቀድሚሽ ለኔ ንገሪ፣ ምን የተፈጠረ ነገር አለ? አይ ላይ ብናግራ ለዊና እኮ ማለት እሺ፣ ሽማግሌ መላክ ይፈልጋል ቤት ማለት ነው። ፋዘር ደሞ እኔ ጓደኛ ይኑረኛ ይኑረኝ ምናምን አያውቅም ስላልነገርኩት ምናምን ማለት ነው። እናሱ ደግሞ እንደዚህ ብሎ ሲጠይቀኝ ማለት በጣም የሚወደው ሰው ስለሆነ ከሱ ጋር ደግሞ መዝምድና መተሳሰር ምናምን ይፈልጋል። ታዲያ አንቺ በፍቃደኝነት እንጂ በቤተሰብ ነው እንዲህ ምንት ማለት እኔ አንደኛ ፋዘርን ማስቀይም አልፈልግም። እውነቱን ስናገር ስልክ እኔ ድራ እኔ ያው እሱን። ታዲያ አንቺ ምናሰብ ሚኮ ማለት እኔ በእሱ ምርጫ ምናምነቱ ሳይሆን እኔ ፋዘር ስለመረጠልኝ ምናምን እኮ አይደለም። ግን አባት ነው እንደ አባትነቱ ላከብረው የሚለውን ነገር ላደርግለት ይገባል አይደል? መቼም አንተ አባቴ የሆነ እንደዚህ አይነት ነገር እንትን ሲልክ እምቢ ብላ ልትጋፋ አልችልም። አውቃለሁ አይ ብዙ ሰዓት አሁን አብዛኛው ቤት ላይ በእንደዚህ ጉዳይ ይመጣል። ግን አንቺ ደግሞ ግን ማለት ነው ቤት ሲል ከሱ እንትን ነው ማውጣት አትችልም ማለት ነገ ልክ እሱ ልክ ነህ። ካብራ የምትኖረው አንተ ነክ ምናምን ግን መወሰን የምችለው ደግሞ ራሴ ነኝ። አንቺ ደግሞ እንደዚህ ነገር መወሰን ያለብሽ ደግሞ አሁን አንቺ አይ እኔ ለምሳሌ አሁን ቤተሰብ ቤተሰብ እናንተ ብትሆኑ ምን ታደርጋላችሁ? ምክንያቱም እኔ አው ከዊና ጋ ነው የምኖረው ምናምን። ልክ ነህ። ግን ደግሞ አባቴ አለ። አው እኔ ገብቷል። እኔ ከልጅነቴ ጀምሮ ማለት ነው ከአባቴ ትዕዛዝ ሳልወጣ ነው እስከዚህ ድረስ የደረስኩት ማለት ነው። ስለዚህ እኔ ዛሬ በቃ በጣም ብዙ ጊዜ እንደዚህ ዓይነት ነገሮችን እኔ በራሴ መንገድ ልፈታ ሞክራለሁ እና እኮ አሁን ምንድን ነው ነገር አንደኛ ለዊና ልነግረው መሰለኝ አሁን ይሄን ነገር ለነግኝ ላይ ነው። አዎ ማወቅ ያለበት ነው። ሲሰማሽ ለምን ሽማግሌ እዚህ ሁሉ ደረጃ ድረስ አልደርስም ነበር። እና ላክ አሁን እኔ ዛሬ ጠራው ከኔ ጎን ሆነክ ዊና እንድታሳምንልኝ እንጂ እኔ እንድትወቅሰኝ አይደለም። እኔ ደሞ በደዝ ነው ሰው ለቤተሰብ እንዲወስን አታድጊ አንዴ አንተ ለቤተሰብ እኮ ብላ በጣም ብዙ ዋጋ ትከፍላለህ አደለም ከፍላለው ግን ትደራው ነው ትደራው። ሁሉም ሰው እኮ ብዙ ሰው እኮ አንተ እንዴ ነው ቤተሰብ ከልጅነት ጀምሮ በጣም ብዙ ዋጋ ከፍሎ ያኖረ ቤተሰብ ነው አይደል? አቃሎ በጣም በብዙ እንዴ ነው በብዙ ችግር በብዙ መከራ እንትን ያለ ሰው ነውና የሆነ እድሜ ደግሞ ደርሶ በብዙ ነገራቶች ማስደሰት ባችልም ግን ቤተሰቦች ባሰመሩልን መንገድ መሄድ አለበት። ዊና መጣስ ጀመር። ስለዚህ እኔ ከቤተሰቦች ጋር ልጋፋ አልችልም። የለውበትም። እንድትል አይደለም የጠራሁት። ትሁኔ ትሁኔ አንቺ አትመላል እሺ እመጣለሁ እኔ ይላል ሳፋራች ዝም ብለሽ አይ ከዚህ በኋላ ነው ጋይስ እንዴት ናችሁ ዛሬ ለምንድን ነው ቪዲዮ የዚህ የመጣሽው ሁለት ሳምንት ሊሆነን ነው ግን ሰርፕራይዝ በሆነ መንገድ ነበር ያለ ያስችሉ ነው ግን የሁሉ ቀን ሳታይ እንዴ አማታለለ ግን ተ ማለት ከዚህ በኋላ ጭራሽ ላታይን ስለምችል ይሄና አላሳሳቢ አይደለም። ይውልሽ አይደለም አንቺ፣ መስቀል በጣም ብዙ ቤተሰብ መጣብሽ። እኛ ቤተሰብ የለንም። እኛ ቤተሰብ አላልኩም። አንድ በሬ አረጋችሁ እኛ አንቺ የመስቀልን ባህል እስከምትጨርሺ የቤት ምስጢር አይወጣም። እኔ አንቺን ወደ ቪዲዮ እኔንም ሰርፕራይዝ በሆነ መንገድ ቤተሰቦቻችን በሚያስደስት መንገድ ነበር እንመጣለን ያልኩት፣ ግን በቃ ጋይስ ዝም ብላ መጣችና አቦካችሁ። ለማንኛውም የመጣበትን ልንገርክ የመጣች

ወይ በቃ ወይ ልታውና ልሄድ በቃ መተው ካለብሽ ወይ ካሜራ አጥተን አይደለም ነው የጠራሁት ነው የጠራሁት እኮ ግን በስነ ስርዓት ዊና ማምረር አይደለም እንዴ ምንድን ነው ማምረር ማለት አሁን ለቁም ነገር ነው የፈለግኩ ለምንድን ነው እየፈገግ የምትሄደው? እኔ ቀልድ እየመሰለሽ ነው? አይደለም። አይ ወደ ቁም ነገር ስንገባና ቤተሰቦች፣ ያው ስልክ፣ እኔ ግራ ስለገባኝ ነው ዛሬ በቪዲዮ የመጣሁት። ምንድን ነው ግራ የሚገባሽ? ይኸውልህ፣ ቤትስ፣ ያው ብዙ ሰው ምናምን ለበዓል ይመጣል ታውቃለህ። ነገርሽን እኮ እኔም ነገርኩልሽ። ይኸውልህ፣ ማለት በቃ የፋዘር ጓደኛ ምናምን ነው፣ እና ቤትሽ ማግሌ መላክ ይፈልጋል። እኛ ቤት ነው? እኔ ጋር ለምንድን ነው ማለት ነው? የቀለድከን ነው ሽማግሌ ሰው ለሰው ሲታረቅ ይላካል። ቤታችሁ ላይ አይኔ ከማንም ተጣልቼ ሳይሆን በቃ ከእኛ ቤት ጋር ዝምድና መፍጠር ስለሚፈልግ በቃ ማለት እኔ ልጅ እንዳገባ ስለዚህ። ልጅ ታዲያ ያለው ለወንድምሽ ዳሪ ላይ ዳር ማንተም ባልሆነ ማለት ይሄ ወንድ ልጅ ነው ያለው ሴት ልጅ ለወንድምሽ ዳሪ ለታ። ታዲያ ምን ያቀለልሽ ምን ያገናኘኛል? አንቺ ቀልድሽ አይጠገበ መረፊ። እየቀለድሽ ከሆነ ተይ በቃ ቀልድ ነው። እኔ ነቅቼብሻለሁ። ተበልተሻል ግን፣ ኮሎኒ መጀመሪያን አዳምጠኝ። ማለት ነገ ከነጎዳ ሌላ ቪዲዮ ስትፖስት ሌላ ነገር እንደምባል አውቃለሁ። መናገር ስላለብኝ ነው እየተናገርኩ። አንቺ እረፊ። እንደዚህ ለምን ቪዲዮ ካሜራ? ማለት ነገ የሆነ ሽማግሌ፣ የሆነ ብዙ ነገሮች ሲባል እኮ ሰው ማወቁ አይቀርም። አንቺ አልልክም። አዎ አልልክም ነው አሁን፣ አልልክም። እስኪ አንቺ ጋር ወንድ ሆኖ ሱሪ ለብሶ ሽማግሌ ሊላክ? ለምን ደሞ ይልክ? በቃ ነገርሽ፣ ለምን ደሞ ይልክ? ከጎንሽ ታገኛለሽ። ይዘን ማለት አንደኛው ልክ እኔ ፋዘር ነው ያለኝ፣ ስለዚህ የአባቴን ትእዛዝ ደግሞ አከብራለሁ። ከብራለሁ በነገርሽ ላይ እንድንጨቃጨቅ አይደለም የጠራሁት። በነገርሽ ላይ እኔም የራሴን ትእዛዝ በጣም ማከብር ሰው ደስ ይላል በጣም። እህ በጣም ደስ ይላል። አንቺ ሙዳት ታጂበናት። ዊና ሙዲ ያስኩ አይደለም። ዊና አናግረኝ። ምንድን ነው እሺ? እንዴ ቀለድሽብኝ? እኮ በቃ። ምንድን ነው የምቀልድብህ? እንዴ ቁም ነገር እያወራሁት ተኝተህ ትሄዳለህ። አንቺ የምርሽ ነው ማለት? የምርሽ ነው ማለት ምን ማለት ታዲያ? እየቀለድኩ ነው እኔ። እናቴን እንጋደላታለን ወይ ኖ ኖ ተይው። እሱ አሁን ያባትሽም ያባትየውንም ተይው። አንቺ ሀሳብሽ ምንድን ነው? እኔ ስላልወሰንኩ ነው በቪዲዮ መጥቼ ማለት ያንተን ብቻ ሳይሆን ቤተሰቦችም እንደሚሰማቸው ማክ ስለምፈልግ ነው። ስንልሽ ነው ማ እኮ ማለት የኔ እና አንቺ ፋሚሊ ነው። ላንቺ ሽማግሌ ሌላ ሰው እንደዛ ነው ሳይሆን እንድሰማ ስለምፈልግ ነው። እሺ አንቺ ምን ወሰንሽ ነው? እኮ እኔ ያለቅም ግራ ገብቶኛል። ማለት እኔ አባቴንም እምቢ ማለት አልችልም። በራስሽ ወጥ እኮ እራስሽ ወሰን ያለብሽ። እንዴ፣ የኔ ህይወት ውስጥ ቤተሰቦች የሉም? እሱ እንዳለ ሆኖ ማለት ዛሬ እኮ እዚህ ደረጃ የደረስኩትኝ በኔ ብቻ አይደለም። ቤተሰቦች የቤተሰቦቼ ማሻር አለበት። እኔ ያን ነገር ሰሚያለሽ የምሬ ነው የምልሽ። እኔ አንድ ድል እውነት ነው የምናገረው። ምንም አይነት እድል አልፈልግም። እሺ እድሉ አንድ ድል እስተ እሺ እሺ፣ ሽማግሌ መላክ የምችል ከሆነ ቤት ገብቼ ልንገራቸው፣ የራሴ ሌላ ህይወት እንዳለኝ ልንገራቸው። አልልካለን አልልካለን። አንልክም። እሺ ምን ልትነግሪኝ ነው? ምን ልትወኝ ነው? እሺ ቆይ ምን ምን ልትወኝ ምን ልትወኝ እ ሽማግሌ አትልክም። ማንተ አይደለም እሺ አንቺ፣ ስንቴ ነው ምነግርሽ? እሺ አትልክም፣ መላክ አትፈልግም። አይደለም ጊዜ አይደለም ገና፣ ማለት ጊዜዬ አይደለም ማለት፣ ጊዜዬ አይደለም በጣም ገና ነህ አይደል? በጣም ልጅ ነህ። በጣም ልጅ ነኝ። በጣም ብዙ ማሳካት መፈልጋቸው ነገር አይ፣ ማለት ከምታሳካቸው ነገር ውስጥ እኔና እናንተ ትዳር የለም። ይኸውልሽ እኔ አሁን ሽማግሌ ካላክ ከላኩኝ እኔ እና አይኔ እና ቸውት ሊበላሽ ይችላል። ስለዚህ ይኸውልሽ፣ ሰሚኛለሽ። አርፈሽ ተሰብስበሽ አርፈሽ ትቀመጫለሽ። ቤት አለ በለዛ። እኔ ደግሞ አንድ ነገር ልንገርሽ፣ እኔ እንደዛ ብዬ አልናገርም። አንደኛ ገና እሱ ሽማግሌ መላክ ሀሳብ የሚል ሰው እንደዛ ከሆነ

ዳር አያውቁሽም ያውቁሻል እማገባው አንቺን እንደሆነ ያውቃሉ እ ሌላ ሰው ስታገቢ ከኔ የበለጠ ልባቸው የሚሰበረው እነሱ ነው። እኔ ደግሞ በነሱ የመጣብኝ ማለት ነው። የምሬን ነው የምልሽ፣ የምሬን ነው የምልሽ። እኔ አልነግሪሽም፣ አሳይሻለሁ በነገሪሽ ነው ማለት ዩ ስሚ፣ አንድ ነገር ብቻ አዳምጪኝ እኔ አሁን ላይ ስለ ራሴ እንደዚህ እንትን አልኩና ተጎዳው አልተጎዳው ምና ምንም እንትን አይደለም፣ ግን ማለት ነው ልንገርሽ፣ እኔ አንቺ አንድ ነገር አድርጊና የምሬን ነው የምልሽ። ይኸው አንድ ነገር አድርጊና እያስፈራራሁሽ አይደለም፣ አደርገዋለሁ። ምንም ምንም እንደምታረገው በቃ ካጠገብሽ ታገኘዋለሽ። የሰው ህይወት አታበላሽም

እኔ አንድ ነገር ልንገራችሁ። ማለት ምንም ልታረጉት አትችሉ። እኔ ደግሞ የሚፈልገው ውሳኔ ውስጥ አንቺ እኮ ምትወስኝ በአንቺ ብቻ መውሰን እኮ ብቃቱ የለሽም። ማለት እንት እሱ እንዴት እንደመውሰን አሳያለሁ ይልሽ መብቱ የለሽም። በአንቺ ብቻ የመወሰን መብት የለሽም። ጌታን የለሽም። ለምን ለምንድን ነው የሚኖርሽ? ስትወስኝ ብዙ ሰው ነው የምታጠፊ። ማለት ማንን አይደለም። ልንገርሽ አንድ ነገር፣ አልፈልግም የአንቺን አማራጭ። እሺ እስኪ የመጨረሻ ነገር ልንገርሽ እኔ ሽማግሌ ገነ ቤት የምሬ ነው የምልሽ። አሁን ነው ለፋዘርሽ እነግረዋለሁ። እኔ ጓደኛው አንዱን ኩሽና ያንቺ ምንም በነገር አንተ ብትነግረው ራሱ ማለት ነው። ማንንም ይበል። የሚያሳምን ነገር ነው። አናግረኝ። አላናግርሽም ልቀቂ። እሺ ነው አንድ፣ እሺ እንደዳምጠኝ። ቆይ አንተ ቤት ሄደ ስላልከው፣ ጀግና ብለሽ አትጥሪ። ልቀቂ

አረ ወይኔ፣ ወይኔ፣ በገዛ እጄ ተዋረድኩ፣ ጌታን ተዋረድኩኝ ምን እኔ በቃ